የወጣው መረጃ ግን በጣም የሚያስደነግጥ መረጃ ይመስላል። በአዲስ አበባ ንግድ ባንክ ጥበቃ ሰራተኛ ነው። ሁለት ሰዎችን ገለው እራሱን አጠፋ የሚለው ነገር ያው ቢቢሲ ላይ ወጥቷል። የአዲስ አበባ ፖሊስ ሕዝብ ግንኙነት ኮማንደር ማርቆስም በዚህ ጉዳይ ላይ ሀሳብ ሰጥተዋል እና እንዲህን ነገሮችን መስማት ትንሽ ዝርዝሩ መስማት ማሰማት በጣም ከባድ ነው። እንግዲህ አጠረ ሲል ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገድሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ነው ያሳወቀው። ለሶስት ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረው ደግሞ የፍቅር ጥያቄ ምላሽ አላገኘም በሚል ምክንያት መሆኑ ነው ፖሊስ የሚገልጸው። በጣም እኮ በቃ ማለት ይሄ በጣም ከባድ ነው። እንግዲህ በልደታ ክፍለ ከተማ ካርል አደባባይ አካባቢ በሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገሏል ነው የሚለው ቢቢሲም። እንግዲህ አቶ ሽፈራው ረጋሳ ይባላል። የባንክ የጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧንና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን እንዳጠፋ ነው አዲስ አበባ ፖሊስ የተናገረ። አይገርምም ግን በጣም በጣም ከባድ ነው። እንግዲህ የአዲስ አበባ አንዳንድ ጉዳዮች፣ ለአስተያየት ለመስጠት የሚባል ነበር ድሮ ኖ ኮሜንት እና ምን ልትል ትችላለህ? አሁን በዚህ ጉዳይ ላይ ምንም የሚባል ነገር ያለ አይመስለኝም። እንግዲህ ዜናውን እንዲሰሙት ነው። የሆነ ሰው ትወዳለህ፣ ከዛ በኋላ ጥያቄ ታቀርባለህ። ፍቅር በአንድ ወገን ብቻ መሆን የለበትም በሁለቱም አይደለ? በአንድ እጅ አጨብጨብህ እኮ አይሆንም። ስለዚህ አንተ ኦድ እሺ አለው ብለህ ስትናገር፣ ከዛም ወገን ደግሞ የመጀመሪያው፣ እንደውም በኛ ጊዜ በፊት እስኪ ላስብበት አለው አለ። ከዛ ጊዜው ሁሉ ትሰጣለህ። እንዴት ነው? ከዛ እንትን እያሰብሽበት ነው አላለ? እንዴት አደረክሽ? ያሰብኩበት ነው እስኪ እኔም ልይህ ምናምን፣ የሆነ ብቻ መጠናናት አይነት ነገር ማለት ነው። ከዛ እነዚህ አለው ፕሮሰስ አለው። አይ ነው ፕሮሰስ አለው። ይሄኛው እንግዲህ ግለሰቡ የፍቅር ጥያቄ ያቀረበላት ሴትና አሁን መሞቷ የተገለጸው ወይዘሪት ሀና ተስፋዬ የተባለች የ32 ዓመት ወጣት እንደሆነች ነው ቢቢሲ የገለጸው። ከእሷ ጋር አብሮ ደግሞ የፍቅር ግንኙነት አለው ብሎ ተጠርጥሮ የተገደለው ወይም የገደለው ደግሞ ንጉሴ ብርሃኑ የተባለው ሌላ የስራ ባልደረቦቹ ናቸው። ሁለቱም የስራ ባልደረቦቹ ናቸው። ስለዚህ የእኔም ፍቅር ጥያቄ አልተቀበለችም አለ፣ ግን ከሱ ጋር ደግሞ የፍቅር ግንኙነት አላት ብሎ በቅናት ስሜትም፣ ስለዚህ ለእኔም አትሆኝም ለሱም አትሆኝም ማን ሁለቱን ነው በጥይት ተኩሶ ነው የገደላቸው። እንግዲህ አንተ እንዳልከው ነው ይሄ ለኮመንት ለመስጠት በጣም አስቸጋሪ ነገር ነው። ግን ምናልባት እንደዚህ ከስሜት አይነት ለመውጣት በትልቁ የሚረዳ ይመስላል አይደለ? ሌሎች በስሜት ተነድተው ነገሮችን የሚያደርጉ ሰዎች እንዲቆጠቡ የሚያደርግ ነው። የራሱንም ሕይወት ቀጥፏል። ራሱም ቆሟል። ግን ደግሞ በእነዚህ ስር ደግሞ ያሉ መጀመሪያ ሁለት ደግሞ ኢትዮጵያውያን አ ሲጀምር ምን መታወቅ አለበት መሰለህ? እንደዚህ አይነት አሁን የስነ ልቦና አማካሪዎች በአንድ ወቅት ትግስት ስታወራ ነው እንግዲህ የሰማሁትና በጣም የተወሰነ ሰው ነው የሚወደውን የሚያገኝ፣ ባላንስ የሚሆነው። አዎ ከአንዳንድ ወደህ ማግኘት ማለት ነው። የሆነ ሰው ትወዳለህ ከዛ ጋር የሆነ ጊዜ ትቆያ አይሳካም፣ ወይ ፍቅር ጥያቄ ውድቅ ይሆናል ወይም ለምሳሌ ጥያቄን ስታቀርብ ሰው አለ ልትባል ትችላለህ ወይም ደግሞ እኔ ለአንተ አልሆንም የተለያዩ ምላሾችን ማግኘት ትችላለህ እና ያንተ ብቻ ፍላጎት ደሞ አደለም ፍቅር በዛኛውም ደሞ ወገን መሆን አለበት ፈቃደኝነት ያስፈልገዋል አሁን በዚህ ዜና ውስጥ የገባኝ እኔ ወድሻለሁ ከሱ ጋር ጀምረሻል ይህንን ቆሜ ማየት አልችልም፣ ስለዚህ ሶስታችንም እዚህ ምድር ላይ መኖር የለብንም አይነት ድምዳሜ ነው። ይሄ ልክ ነው እንዲ ልክ አይደለም ብሎ ሀሳብ ለመስጠት ራሱ ይሄ መወያያ መሆን የለበትም። በጣም በጣም በጣም አስፈሪ። ምናልባት ሶስት በጣም ኢትዮጵያንን አተናል ግን የአንደኛው ጥፋት ደግሞ ምንም አላጠፉም የተባሉ ሁለት ሰዎች ላይ በጣም በቀላሉ ሊፈታ የሚችል በንግግር ሊፈታ የሚችል ነገር ሊሆን ይችላል አይደል ፍቅር በእርግጥ ከባድ ነው ግን በንግግር ሊፈቱት ይችላሉ ይሄኔ እኮ የተባለው ነገር ላይሆን የሚችል ይሆናል ይሄኔ ፍቅር ግንኙነት ላይኖራቸው የሚችል ቢሆንም ቢሆንም ግን አንተ የኔ ብቻ ፍላጎት መሆን አለበት ብሎ ማሰብ ስህተት ነው በጣም ስለዚህ ከዚህ አንጻር አንዳንድ በቃ ለምሳሌ ከዚህ ዜና ነገ ደግሞ ይህ ነገር እንዳይደገም ለምሳሌ የስነ ልቦና ላይ በደንብ ስራ መሰራት አለበት። አስተዳደግ ላይ በጣም መስራት አለብን። አለምሳሌ ሰዎች እኔ ያልኩት ብቻ ወይም ደግሞ የኔ ፍላጎት ብቻ ነው መሆን ያለበት ፍቅር ሲስክ እንዴት ነው አንድ ልመደረግ ያለበት አያያዝ ሰዎች በተለያየ አጋጣሚ የተሰበረ ልብ ይኖራቸዋል። አዎ ማንም ሰው ይሰበራል እኮ የፍቅር ግንኙነት። በነገራችን ላይ ይሄ ነገር በኔ ላይ ብቻ ነው፣ በኔ ብቻ ነኝ ወድጄ ያጣሁት ብሎ ማሰቡ። አዎ የሁሉም ሰው ሕይወት ላይ እንደሚያጋጥም አንዳንድ ሰው ሊረዳ ይገባል። የፍቅር ሕይወት እንደ ፊልም አይደለም፣ አይደለ? ይሄ እንደ ፊልም የሆነ ደራሲው አርጎ አጣፍጦት እንደሚጽፈው አይደለም። ለአንዳንድ ሰው ሊሳካ ይችላል። አንዳንድ ሰው አንድ ሞክሮ ተሳክቶ ትዳር መስርቶ ልጆች ወልዶ ሊኖር ይችላል። አንዳንዱ ደግሞ አስር ሞክሮ እንደኔ እስካሁን ያላገባ ሊኖር ይችላል። ሙከራ ላይ ያለ ሊኖር ይችላል። ስለዚህ ይሄ ሁሉም ሰውገዛ ወደ መከራ ሙከራው ሲበዛ ወደ መከራ ቻንስ አለው እንደዚህ ግን ይሄ በጣም ለሁሉም ሰው ሊነገር የሚገባው ነው። ሕይወት አንዴ ነው፣ ሁለቴ ዳግም ወደዚህ ምድር አትመለስም ማለት ትክክል ስለዚህ በህይወት ውስጥ የሚያጋጥሙ የተለያዩ ነገሮች ይኖራሉ። ወደድክም ጠላም አንተ ወደ ሞት ሳትሄድ የሆነ ጊዜ ላይ የፈለገ ቢመችህ ሞት ወደ አንተ መምጣቱ አይቀርም። ስለዚህ በማጣት በማግኘት፣ በመውደድ፣ በማፍቀር፣ ባለመፈቀር፣ በእንባ በሳቅ ህይወት በጣም ጫፍና ጫፍ አላት። እሷ አይደል የሚያስደስተን ይሄ ኦን ኤንድ ኦፍ የሆነው ነገር ነው እንጂ ሁሉ ሁሌ አሁን ደስ ብሎ መኖር፣ የምታውቀው እኮ የሆነ ሐዘን ሲያጋጥመው አይደል? ከባድ ሐዘን ያጋጠመው ሰው ደስታውን ያውቀዋል። በጣም ስነ ልቦና አማካሪዎችን ለምሳሌ አንድ ሰው ወዶ አልፈልግህም ቢባል ምንድነው ማድረግ ያለበት? ውስጡ የፍቅር ስሜት አለ። ያን የወደደውን ሰው ደግሞ በቅርብ ያለ ሌላ ሰው የግሉ ማድረጉን እርግጠኛ ሆነ። በዚህ ላይ ደግሞ እሳት ይዟል። ስለዚህ ከዚህ ተነስተን ሌሎች ምን ሊማሩ ይችላሉ? ለምሳሌ ነፍሱን ይማርና ነፍሳቸውን ይማርና ሶስቱም አሁን እዚህ ምድር ላይ ያሉ ምን ማድረግ ነበረበት የሚለው ላይ ወደ በኋላ ላይ ባለሙያ ጠራ አርገን በነጋች ለዛሬ ከሚመጡት እንግዶች መሃል የስነ ልቦና ሰዎችም አሉ ከትዳርፍ ጋር በተገናኘ ፓስተር ቸር ሌሎችም ሰዎች አሉ። ያን እናነሳውና በደንብ ሀሳብ እንሰጥበታለን። ይሄ ነገር ነገ እንዳይደገም ምን ይደረግ ነው። አሁን እኛ ምን መሰለ እየገደለን ያለው የሆን ነገር ይፈጠራል አይደለ? ከዛ የምንወስደው ነገር የለም። ከዛ በኋላ እሱን የሚመስል ነገር ሺህ ይቀጥላል። በቃ ዜናውን ብቻ እኮ እንደንተና እያልክ አንዲያን ነገሮች የፍቅር ጉዳይ ካሁን በፊት ስንሰማ ነበር፣ በጣም ብዙ ጊዜ ስንሰማ ነበር። ባለሙያዎች ምክር ግል ያሉ ሰጥተዋል፣ በዚህ ጉዳይ ላይ የሚመለከታቸው አካላት ሀሳብ ሰጥተዋል። ገብቷል። ትላንት የተፈጠረው ነገር፣ ትላንት ከተፈጠረው ስህተት ነገን እያስተካከልን መሄድ ነው ያለብን እ በቃ እንደዚህ እንትና ለባሽ በቃ ከዛ ደግሞ ነገ እንደገና አሁንም የምንሰማቸው ነገሮች በአብዛኛው በነገራችን ላይ ሰሞኑን የምንሰማቸው ነገሮች በአብዛኛው በተደጋጋሚ ምናልባትም ለዘጠነኛ ጊዜ ለአስረኛ ጊዜ ወይ ለአንድ መቶኛ ጊዜ እንደገና የምንሰማው እንጂ አዲስ ነገር የለም፣ የተደገመ በሶሻል ሚዲያዎች ላይ አሁን። ትናንትና ሶሻል ሚዲያዎች ላይ ስንመለከት በተለይ በቀናኒ ጉዳይ ስንመለከት ሲጻፉ የነበሩ ኮመንቶች የምር ሊታረሙ ይገባቸዋል። አንዳንዶቹ ኮመንቶች ለሌላ ሰው መማሪያ ይሆናሉ። ለምሳሌ ምን ይላል አንዳንዶቹ ኮመንቶች የበዙት ኮመንቶች ምን እንደሚሉ ታውቃለህ? ይሄን አለመገላገል ነው እንጂ ምናምን ይላል። ይሄ ጫፍ ላይ ላለ ሰው ትምህርት መስጠት ነው። ሕይወት ለመረረው ሰው ምንም ተስፋ የለኝም ላለ ሰው፣ ከዚህ በኋላ መመለስ አልችልም ላለ ሰው ትምህርት መስጠት ነው። ስለዚህ መቆም ይገባቸዋል። አሁን በጣም በሚፈጠሩ ነገሮች ላይ በተለይ አንዳንድ ሰዎች ኮመንት ሲያደርጉ ለምን ምክንያት እንደሚያደርጉ አይገባኝም። ምን ምንም አይጠቅማቸውም። ኮመንት ማድረግ ቢተውት ይሻላል። ኮመንት ከሚያደርጉ ትተውት ቢያልፉ ሪያክት ባያደርጉ ይሻላል። እና የኮመንቶች መብዛት እኔ ትላንት ሲያስገርመኝ ነበር። ኮመንት ገብቼ ማየት ወዳለው እኔ አንደኛው ጉዳይ ምንድ ነው ኮመንቶች የብዙሃኑን ሰው ስሜት የመግለጽ አቅም አላቸው። ስለዚህ መሞቷን እንደ መገላገል፣ አዎ፣ በቀል መጣኛ አይነት ነው አዎ፣ በቃ ይሄ አለም ምን ይጠቅማል ምናምን የሚሉ ኮመንቶች አንድ ቢሆን ኦኬ ያኛው ፓርት ዶሚኔት ያደርገዋል። ግን ሁለት፣ ሦስት፣ አራት፣ አምስት እየሆኑ እየበዙ ሲመጡ ግን እንደ ማህበረሰቡ ጋር አለ ማለት ነው የሰሜት እንድትል ያደርጋል። ነገ የተሻለ ቀን ይሆናል፣ ችግር ደው የሚያልፋል። ችግር ንቅሳት አይደለም። አሁን ዛሬን ዛሬ የሚስቁ ሰዎች ካያቸዋቸው በአንድ ወቅት አልቅሰዋል። ምንም ጥያቄ የለም። መታገስና ነገ ጥሩ ይሆናል ብሎ ማሰብ ከዛ ውጭ በእግዚአብሔር ተስፋ ማድረግ ነው እንጂ ተስፋ መቁረጥ እጅ መስጠት፣ ቅድም እንዳልኩት ነው የፈለገ ቢደላ አንተ የፈለገ ሀብታም ብትሆን እኮ በብር አንድ ቀን አትገዛም ከተቆረጠልህ ማለት ነው። ስለዚህ ያ መሆኑ ላይቀር ግን መምጣቱ ላይቀር ለምንኛ ወደሱ እሱ እንሄዳለን ወደ ሞት ሞት ወደ አንተ ይምጣና